እንዴ፣ ማነህ እና ነው አንተ? የእሷን ፍላጎት ማነህ? እንደና አንተ እኔ አንተ ምን ቤት ነህ እና ነው የመስኪ ፋሚሊዎች? እኔ በጣም እናንተ ያው ያለው ነገር እንዲህ ነው። የሚያስብለው ብዬ እኮ ነው። ድረድግ ማለት ጥሩ ነው፣ እውነት ጥሩ ነው። ድረድግ በሉ ከማለት ውጪ ምንም አማራጭ የለንም እኛ ኦዲንሶች ተመልካቾች ማለት ነው። እነሱ ያመጡልንን ምንም ነገር ይሁን የሰሩትን ያው እያየን ጥሩም እንትን ማለት መጥፎውም መተው በቃ ላይ እንጂ ይሄ መናሪያ ነው በሳጨት ለምን እንደዚህ ሆነ ለምን እንዲያደርጋት ለምን እንደዚህ ያደርግም ነበር ምናምን እንዳትሉ ያለ አብርሽ በዚሁ ፓወር ማለት እንዲ እንትን ባልክበት ይዘ አንድ እንኳ ግጥም መባረክ ከእውነት ነው። እንደ ሚስትህን ይዞ እንደዚህ እያቀፋት እየነካካት ዝም ብለት ታያለ እንዴ? በአንተ ምንድን ነው ወንድ አይደለህም? እን ወንድ ልጅ እኮ በሚስቱ ሲመጣ አያምጣው ነው ነብረ ራስ ነው የሚሆነው ምንድን ነው በስመ አብ እውነት፣ ይሄ በጣም እንኳን አንተ እኔ ራሱ ተናደድኩኝ። ምን ያል አጠገቡ በሆንኩ ነው ያልኩት። የምሬን ነው። ምንድን ነው ምን ለማንኛውም ግን አሪፍ ነው። አሁን ያለበት ነገር ምክክር ነው ብለሃል። ያመልጣቸዋል እኮ ደግሞ መሀል መሀል ላይ ትናገራላችሁ። ድራማ እንደሆነ ያመልጣቸዋል። የምሬን ነው። አምልጦ ይሁን አይሁን አላቅም። ብቻ ምን ብለሃል ቪዲዮ ላይ ውድዎች የካያቸውን ማለት ነው ፉክክር ነው ብሏል ያው ፉክክር ማለት በቃ ነገ አብረው እንደሚሆኑ በጣም እርግጠኛ ነው ማለት ነው። ደግሞ ይሆናሉ እንደሚሆኑ እርግጠኛ ነው ይሆናሉ ግን በዚህ ልክ ማለት እንደዚህ እንትን ባትሉ ባታጃጅሉ መልካም ነበረ በጣም አጃጃላ በጣም ማለት ነው። ከሚገባ በላይ አጃጃላ እሺ ይሁን ይሁን ብለን እኛ ያለን ችግር የለውም ግን ሩታዬ ግን ማለት ነው ላንቺ መልእክት ሳስተላልፍ እንደዚህ እርጉዝ ሆነሽ እንደዚህ ይሄን ሁላ ፓወር ተጠቅመሽ ብለሽ አውርተሽ ማለት ነው፣ በማሪያም ምንም አይልሽም፣ አይደክምሽም? እሺ አንቺ እንኳን ያው እንትን ልትሄጂ እያለሽ ለልጁ እንኳን አታስቢም። እናንተ ሁለታችሁማ፣ አብርሃም ተብዬውም አባት ተብዬ ነው መቼም። ወይስ ይሄኛው ልጅ ነው አባቱ ማለት እንደዚህ እኮ ሲሆን እንትን ይላል እኮ ጽንሱም እኮ ሆድሽ ውስጥ በጣም ይጨነቃል። በጣም ማለት ነው ስናለቅሱላ ያለቅሳሉ ይባላል ሆዳችን ውስጥ ነው ማለት ነው ልጆች። ስለዚህ አንቺ እንዲህ በተንጨረጨርሽ እንትን ባልሽ ቁጥር ህፃኑንም እየጎዳሽ ነው። ምናልባት ነው ምናልባት ካለ ካለ ልጅ ካለ እርጉዝ ከሆንሽ ግን፣ እርግዝናሽ ራሱ እየተጠራጠርሽ ነው። እውነቴ ነው። አንድ ጤነኛ ሰውማ እርጉዝ ሆነ እንደዚህ። ኧረ ደግሞ አንዳንድ ቀን የሆነ ቀሚስ የሆነ ነገር ስትለብስ እንደዚህ እንትን ይል። አሁን በቀደም ፒንክ ቀሚስ ለብሳ ወዶች ታስታውሳላችሁ? እሱ ላይ በደንብ እንትን ይል ነበረ። ግን አሁን እንግዲህ ቴክኖሎጂው በጣም እንትን ስላለ የሆነ ነገር አድርገሽ ቢሆን ውስጥ ምን ይታወቃል? እርጉዝ ነው ብለሽ ኛ ንጃጃጃሽ ማለት ነው። ግን እርጉዝ ሆነሽ በዚህ ልክ እንደዚህ ፓወር እየተጠቀምሽ እያለቀሽ እ እንዲህ በቃ እ ዝም በለሽ ጉሮሮሽ እስኪ ተነጠቅ ደረስ እየተናገርሽ፣ ኧረ ሰብር አድርጌ የሆነ የሴት እንትን ለእዛ ይኖርሽ። ሴት ነሽ ሲጀመር። እንዲህ ድምጽ አብር ብሎ ከእንትን ብላ እራሱ አታወራም አትናገርም በኖርማል እንኳ ማለት ነው። እና የሆነ እንትን በቀዝቀዝ ብታይ አሪፍ ነው፣ ለአንቺም እውነት ከሆነ ለልጁም ማለት ነው። ለአንቺም ለልጁም ጥሩ አይደለም፣ ምክንያቱም አንቺ እንትን ባልሽ ቁጥር ልጁን እየጎዳሽ ሆነው ማለት ነው። ሌላ ነገር ቢቀርባችሁ ይሻላል። ይሄን ልጁነት ከሆነ በዚህ ብር አሁን ይሄ እንትን በሰራችሁበት ብር ልጁን ላታድም ትችላላችሁ። ገብታችኋል። ስለዚህ ልጁ ላይ ሌላ ነገር ባታስቀምጡ የተሻለ ነገር ነው ባይነኝ። እኔ በተረፈ ግን የሆነ መቀዛቀዝ ምናምን ነገር ታይቶብሃል አብርሃም። ምን ማለት ምን ልበለው የሆነ በጣም ትዕግስተኛ ነህ ልበለ ወይስ እንዴት ነው? አንድ ወንድ ልጅ ሚስቱ እንደዚህ እንትን እየተባለች ጸጥ ብሎ ምንድን ነው ምን እያሰብክ ነው ምናምን ብቻ ብለህ ዝም ትለዋለህ። ስልኩን ስታስቀምጥ እኔ ወስደ ጥርሱን የምታወልቅለት መስሎኝ ነበረ። ከመችመች እንትና ላይ ያልኩኝ ነበር፣ ግን አንተ ጭራሽ ጉራ ብቻ ዝም ብለ ነው ስልኩን እንትናል። ግን ምንም ያደረግከው ነገር የለም ተደባደቡ ምናምን ማለት አይደለም ግን የራሴ የሆነ ነገር ሲነካበህማ ዝም አትበል እንዴ! እንደ ምን አባቱ ነው ብለ ዘራፍ በሉ። የምሬን ነው። የራሴ የሆነ ነገር አታስነካ። ማንም የማንም እንትን አይሁን። በጊዜ ሰብሰብ በሉ። በቃ ታረቁ። ምንድን ነው ሆሆሆ፣ ፈጣሪ። ወይቱ ስጠይ የምሬን እኮ ነው እንዴ ምንድን ነው። በገዛ እጃችሁ የሆነ እንትን ብላችሁ ኮ ነገሩ አሳፋችሁት። በቃ በጣም እንትን አለ እና በጣም ነው መቃጠሉ አቦ፣ እኔ ምን ልበላት አሁን? እኔ ጨጓራ ቢቃጠል አንድ ኩባያ ወተት እንገዛልኛለን? የለም በእናንተ እንትን የእኔ ጨጓራ መቃጠል አለበት። ታዲያ እኔኳ እንትቻለው እኮ እንደ ድሮ ድሮ ነበረ። በቃ እስከ ማልቀስ ድረስ ደርሼ የማየው በፊት ነበረ። በተለይ በተለይ አብርሃም፣ ቦታ ላይ ያረከው ነገር ቅድምን ብለሃለች እኔ ጋር ስንት ሴት ይዘመት እንትን ስትል እኮ እሷ ማላል ምናምን ነበር የምትለኝ ምናምን። እውነት ነው እሱ ብልሃል ግን የዛኔ ምናምን አሁን እኔ በጣም ነበር ሩታ የምታሳዝነኝ። በኢየሱስ በጣም በቃ የምር ከፋይ ነበር ምናምን ለምን እንዲያደርግባታል ምናምን ብዬ ይሰማኝ ነበረ ግን አሁን ደግሞ በጣም ቅጣጣሽ አንቺ በጣም ማለት ነው እርጉዞ ነሽ እርጉዞ ነሽ እንዴት ነው ወንድ ያምርሽ ማለት የሚያምርሽ ስልሽ ለቃላት አጠቃቀሜ ይቀርሳ ውዶች እዬ ከወንድ ጋር እንዴት ነው የምትሆኙ? ማለት ወር ጉዞኖች እንዴት ፍቅረኛ ያምርሻል? እንዴት ፍቅረኛ ትይዛለሽ? ስማ ሙዳረ ነውር፣ ነውር ለጂ ነውር ለጂ እኔ በዚህ ቪዲዮ ነው በጣም ያዘንኩብሽ፣ በጣም የተናደድኩብሽ ማለት ነው። እና በቃ ቢያንስ ቢያንስ የሆነ እንጃ፣ በስመ አብ ወልድ ምንም በቃ አቀጣጣችኋለሁ ቡታ ጀራ ዩቱበሮች፣ እግዚአብሔር ልብስጣችሁ እና ልባችሁን ምስ ይመልስና ጥሩ ጥሩ ነገር፣ አስተማሪ የሆነ ነገር ለልጆች ለተተኪው ትውልድ አሪፍ ነገር ሰርታችሁ እንትን እንድትሉ ያብቃችሁ። አሜን በሉ። የሽማግሌ እንትን እኮ ጥሩ ነው፣ ምርቃት ጥሩ ነው። እና ውዶችዬ በጣም ነው የምወዳችሁ የማከብራችሁ፣ ግን የሆነ ኮሜንት ላይ ምናምን አትጨርጨሩ። ማሪ ምን አትናድዱ። እነሱ ቢዝነሳቸው እየሰሩ ነው። እኛ ምን አናደደን እንዴ? ለምን ለማናባት ብለን ነው እኛ ምንናደደው? አብዛኛዎቻቸው ኮሜንት ደግሞ ጋብቻ ያለው እኔ ማለት እንደዚህ የተጻፈው ምናምን አያለው። ግን በጣም ብዙ ሰው ተናዶ ምናምን ምናምን ነገር ነው ምን የሚለው የሚጽፈው። ግን ለምን ለማን ብላችሁ ነው የምትናደዱት? እንዳትናደዱ በቃ እዩ የሚጠቅማችሁን ነገር ካለ ከዛ ውስጥ እንትን በሉ። የማይጠቅማችሁ ነገር ካለ ተውት በቃ። መናደድ ምናምን የሚባለው ነገር ሰርዙ ነው የምለው የምሬ ነው ማለት፣ እኛ በተናደደን ቁጥር ምንም የበለጠ ነገስ ብለን ስለ ነገ ተጨንቀን ስለ ነገ አስበን፣ ነገ ደግሞ ምንድነው ቀን ሙሉ ገና እነሱ ቪዲዮ እስኪለቁ ድረስ፣ ወይ ዛሬ ደግሞ ምንድነው የሚለቁት? ምን ሆነው ይሆን? ማን ነው ሩታ፣ ምን ይዛ ልትመጣ ነው? አብርሃም ምን ይዞ ሊመጣ ነው ምናምን፣ ሌሎቹም ማለት ነው፣ ሌሎቹም ሌሎቹም ምን ምን ሊሰሩ ነው ብለን ምን አጓጓን? በእነሱ እንትን ለምን እንጓጓለን? እንደ የራሳቸው ጉዳይ እኛ ምን አገባል? ይላቁ ይልቀቁ በለቀቁ ሰዓት ገብተን ማየት ያለብን ነገር እኔ። ከዛ በተረፈ ግን ዘና ፈታ ማለት ነው እንጂ የምን እንደዚህ መሰልፈን የምን ያምን በነሱ ቪዲዮ እንደዚህ ራስ ምታት ጨጓራ እስኪይዘን ድረስ? እንጂ ማን ነው ለምን ማሎ ማሎ ማሎ ያመረን ነው። በጣም ነው እንትን የሚለው በጣም ነው የሚያናድደው። እግዚአብሔር ነው እኔ በሞኝነቴ ጊዜ ብዙ እንትን። አሁንም ተናድጃለሁ እንዴ አልታወቀኝም እንጂ ተናድጃለሁ መሰለኝ። በረጅሙ ተነፈስኩኝ እና በፊት በጣም ጓጉቼ ምናምን እንዲህ ተጨንቅ አይ ስለነበረ ነው። አሁን ግን እግዚአብሔር ይመስገን ምንም አለንም፣ ያው ከበፊት ይሻላለሁ ለማለት ያክል ነው። እና ወዶችዬ፣ በተረፈ በጣም ወዳችኋለሁ፣ አከብራችኋለሁ። ግን ግን ግን የምር በጣም እየተዛዘብን ነው እንዴ? ምንድን ነው በቃ? ይሄ እኮ መረዳዳት እኮ ነው የእውነት። እግዚአብሔር መረዳዳት ነው። አንድ ሰው ሰብስክራይብ ወይ ላይክ ቢያደረግልኝ ምኑ ምኑ ነው የሚጎዳው? ከምኑ ነው ምን ይቀነሳል? ምን በቃ እንበላችሁ ጠቅ ጠቅ ጠቅ አድርጉት። ሌላ ምንም አልላችሁም። በጣም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልን። ነገ ደግሞ ጥሩ ነገር የምንሰማበት ቸሮሮ ያሰማን። በቃ ባጠቃላይ ቸሮሮ ያሰማን ነው ምለው። ሌላ ምንም ምለው ነገር የለም። በጣም ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።